እንደት ናችሁ? ያው ዛሬ አንድ ለየት ባለ ነገር ነው የመጣ ነው። ሪል ስሜታችን ለእናንተ ለማካፈል ነው እኔና አዳም የመጣነው እና ምን ነግራችሁ ነገር አለ። ያው በመጀመሪያ እንኳን እንደናቆያችሁ ብያለሁ ነው አይደል? የሚባሉ ሰላም ናቸው። ያው የጠይቃችሁን ምናምን እንጠፋችሁ በውስጥ ቴሌግራም ላይም የደወላችሁን ቴሌግራም ላይ ኖራችሁን አላችሁ። ምንሆናችሁ የጠፋችሁት? ምንሆናችሁ የጠፋችሁት? ያው የጠፋ ነው። እኛ እንዳሰብነው ነው አልሄደልንም። ፈጣሪ ባለው መንገድ ነው የሆነው። እኛ ባልነው መንገድ ምንም የሆነ ነገር የለም። ያው እኛ ለእናንተ ቃል ገብተን ነበር። ያው ቃላችን አላከበርንም። እንሰራለን እንሰራለን ብለን ያልሰራንበት ምክንያት ደግሞ ነገሮች አንቺ ነገሪያቸው ትንሽ ነገሮች ለረጅም ጊዜ እንዳሰብናቸው አልሆኑ። በመሀላችን በጣም ብዙ ችግሮች ተፈጥሮ ነበረ። ይህ ማለት ፀ ምናምን ሳይሆን አንዳንዴ የሆነ ነገር ስትፈልጉና አብሮነታችሁ በጣም ስትጣመሩ በጣም ብዙ ፈተና ይገጥማል። እውነት የማንጠብቃቸው ነገሮች በህይወታችን መጥተዋል። ከቤተሰብም እንደዚሁም ሁኔታውን ኢቨን ትራንስፖርት እስከ ማጣት ከቤት መውጣት አለመቻል እንደምታውቁት አዳሚ መኒቃ ተከራይቶ ነው ቢኖረው እና ያንንም ነገር ትልስ ማድረግ እስካለመቻል ደርሰን ነበረ እና ብቻ በጣም ከባድ ጊዜ ውስጥ ነን። አሁንም ነን። ያንን ጊዜ ያሸንፈነዋል ማለት ሳይሆን ለእናንተ ቪዲዮ መስራት ያልቻልንበት ዋናው ነገር ምንድን ነው? በቃ እነዛ ነገሮችን ለማሸነፍ እስቲ ዛሬ እንስራ፣ ዛሬ ውጭ ማድረግ ያለብን ነገር ካለ ብለን ወደዛ ፎከስ እሱን ጠዋት ወጥቶ ማታ ስራ ለመስራት በሞከረ ሰዓት ግን እነዛም ነገሮች ደግሞ በአሁኑ ሰዓት ላይ ለኛ ከበር ሊያደርጉ አልቻሉም። እንቢረዳ ሰው ደግሞ ምናምናም ያ ከጎናችንም የምናውቀው ያን ያህል እንትን ያለም ሰው ስላልነበረ ነገሮችን ማሸነፍ አልቻልምና ቪዲዮ ለእናንተ ማቅረብ ከባድ ሆኖብን ነበር ለኛ ግን አሁን ነገ ዛሬ ነገ ዛሬ ስንል እንዳጋጣሚ ዛሬ ወደ እናንተ ልንመጣ የሚቻል ነው። ዩቱብ ላይ ፒን ላከልን። ያው ዩቱብ ፒን ሲልክ ነው ገንዘብ መቀበል ምናምን የምንችለው እሱ ሲገባ ነው። እና ለእኛ ቢያንስ ፈጣሪ ትንሽ ተስፋ ሰጥቶናል የሚል እሳቤ ስለያዝ እናንተ እኛን ሰፖርት ማድረግ ከቻላችሁና ለተለያዩ ሰዎች ምናም የምትልኩልን ማለት ሰብስክራይብ እንዲያደርጉ ሼር ብታደረጉልን ቪዲዮቻችንን ለማየት ዝግጁ ከሆናችሁልን ያው ሰፖርትና የእናንተ ሰፖርት ይሄ ነው። ለእኛም የሚያስፈልገን ይህን ስታደርጉልን ነው። እኛም ደግሞ የተለያየ ነገር ለመስራት ብቻ ወንያችን ተንቀሳቅሶ እስኪ ዛሬ የሆነ ነገር እንበል። በቃ ስሜታችንን እናካፍል። እነሱ ፋሚሊዎቻችን ናቸው። ኢቨን እኮ እኔ አንተን ሳገኝ አብረውን ነበሩ። ስለዚህ ዛሬ ላይም በቃ ችግሮቻችንንም የሚመጡ ስኬቱንም አንድ ላይ እንንገራቸው፣ እናድርገው ብየው ነው አዳሚኑ ዛሬ በዚህ ቦታ ላይ ቪዲዮ እንደዚህ ሰራ ያደረጉት፣ በእርግጥ ከባድ ነው፣ እንደዚህ አይነት ቪዲዮ መስራት እኔም አልፈልገውም ነበር፣ እሱ ፍቃደኛ አልሆነም ነበር። ግን ደግሞ ግዴታ ስለሆነብን ወደ እናንተ መተናል ማለት ነው እና እስ አዳሚ ነገር በልናይስ ምንም ዛሬ ያው እሷ ነግራችኋለች ብዙ ነገር በቃ ብዙ ሰው ሊደርስበት የሚገባው ነገር ነው። እኛ ላይ የደረሰው አንድ ቀን በዝርዝር እናገራለን። ግን እስከ መጭበርበር ድረስ፣ እስከ መክሰር ድረስ፣ እዳ እስከ መክፈል ድረስ ነው ማለት በጣም ብዙ ነገር። እግዚአብሔር ይመስገን፣ ቲክቶክ የዚህ ቤት የመጣው ሰሞን አሪፍ ስራ እየሰራን ነበር። ግን እግዚአብሔር አልፈቀደም፣ ሁሉም ነገር ዲስሚስ ሆኗል። ግን በበጎ ነው። ግን ደግሞ እናንተ ጋር የመጣ ነው ዩቲዩብን ሲልክልን እሷ እንዳለችው ተስፋ አገኘም። ቢያንስ በወር አራት አምስት ቪዲዮ ሰርተን ብንለቅ የሆነ ነገር ከበር የሚያደርግልን ነገር ማለት ሊያነቃቃል ሊያበረታተን የሚችል ነገር አለና ያው እንደምታውቋት እሷም ሴት ናት። የሴት ቤተሰቦች ደግሞ ማየት ሀሳብ ላይ እንዳሉ ጠንቀ እናውቃለና እነሱም እግዚአብሔር ስታቸው አግዘውናል ቤተሰቦቿ። ግን በቃ ከባድ ነው አሁን ያለንበት ጊዜ ለእኔ በአሁኑ ሰዓት ከባድ ነው የሆነብኝ ልክ አሏሻችሁም የተሰማኝ ስሜት ማዘር የሞተች እንዴት ልበላችሁ ማዘር ከሞተችበት ጊዜ አንስቶ የተሰማኝ ስሜት በዚህ ወር ሙሉ የተሰማኝ ይበልጣልና በቃ እናቴን ያጠዋት ጊዜ የተሰማኝ ስሜት ነው አሁን የተሰማኝ በቃ እናንተ እንደ ሁለተኛ ቤተሰብ ነው ያየናችሁ እንደወንድማችሁ እንደታችሁ አይታችሁን ቪዲዮችንን ሼር አድርጉልን። በቃ ማለት ከዩቲበሮች ጋር ተጣምደን እንኳን ለመስራት አንዳንድ ቪዲዮችን ለመስራት አቅሙ ላይ አይደለም። ትራንስፖርት እራሱ የለን። እግዚአብሔር ይመስገን በእሷ የተነሳ በእሷ በአንዳንድ ሰዎች እርዳታ አሁን እዚህ ደርሰናል። ስልክ እስከ መሸጥ ድረስ አስበን ነበር፣ ግን መሸጥ አልፈለግንም። ብዙ ነገር ልላችሁ ስለማንችል ከእናንተ የምፈልገው ነገር እንደ ቤተሰብ አይታችሁ እንደ ወንድማችሁ እንደ ራሳችሁ አይታችሁ። ይህ አርቫንቴጅ ለኛ ነው ማለት ፒኑ መላኩ ለኛ በጣም ጠቅሞናል። ሞንታይዝ ሆነ ቲቫቸው ሞንታይዝ ከሆነ ትንሽ ብንሰራ ብለን ስላሰብን ይህ ተቀላልደን ምናምን አይደለም። ይፈልግ አበቃ እንድትእገዛችሁ እንድታግዙ ነው። ምንም ማውራት አልችልም። አሁን ላውራችሁ አልችልም። ትንሽ ከባድ ጊዜ ላይ ነበር ያቀን ማንም ሰው ማን ምን ላይ እንደነበር እሱ አታውራችሁ። እውነት ነው ማለት አይነው ያለህበት ስሜት ማለት እኔ የምረዳህለው ያለሁበት ስሜት ስለሆነ ማለት ነው ግን እኔ አሁን ለሌ የፈለኩት በመጀመሪያ ቪዲዮችን ቲክቶክ ላይም እንደ እውነቱ አቀባበላችሁ እጅግ በጣም ምርጥ ነበር። እኔ ከጠበኩት በላይ በቃ የሆነውን ያለውንና ዴይሊ የማደርጋቸውን ነገሮች ነበር። በስልክም የእሱን ሪካርድ እያረኩ ነው አሁን ምለቀ ነበረው እና የእናንተ አቀባበል ደግሞ ለእኔ እጅግ በጣም ደስ የሚል ነበረ። በዛው ብለቅ እና በዛው ለምን ጠፋሽ ለምን ትጠፋላችሁ እያላችሁ በውስጥ በቲክቶክ አብሶ በጣም የምትጽፉል ልጆች አላችሁ እና ለዛ እጅግ በጣም እናመሰግናለን። ግን ማለት ነው በዛው አለመቀጠል መቻላችን የራሳችን ሪዚን ስለነበር ነው። አሁንም ደግሞ የተለየ አይዲያ ወይም ደግሞ ትልቅ ነገር ይዘን ሳይሆን ግን ላይፍ ስታይላችንን በቃ ዴይሊ ስለሚያጋጥሙን ነገሮች እኛ ብንሰራ ከእናንተ ጋር ያለውን ነገር ማለት ጥሩን ነገር ብቻ ሳይሆን መጥፎንም ጥሩንም ወደ እናንተ ይዘን ብንመጣ እኛ የምንፈልገው በቃ ከእናንተ እዩልን። ትክክል ናት። ህይወታችን ላይ ከአሁን በኋላ መኑ በጣም ብዙ ነገር ይፈጠራል። ያው ትማሩበት ሊሆን ይችላል። እኔም ሰሞኑን ማለት ሰላም ከሆንኩኝ በቃ ማውራት አቅቶኛል፣ ያስጠልቶኛል ማውራት። ብን ላስረዳችሁ፣ እሷ ባትኖርስ ዲፕሬሽን ውስጥ ነኝ። ኒንጃ ትረዱታላችሁ። ማጣትን፣ ማግኘትን የምታቁ ሰዎች ያንን ነገር ትረዱታላችሁ። ሶሻል ሚዲያ ላይ መተን እንደዚህ ማለት ያው እኛ ገንዘብ እርዱን አይደለም። እንድታውቁት የምፈልገው ነገር ገንዘብ አይደለም ነው። ግን በቃ ሼር አልኩልን ቪዲዮችንን እና ሰሞኑን ምን ምን እንዳጋጠመን በዚህ አራት ወር ውስጥ ምን አይነት መሰናክል ውስጥ እንደገባን ዴሊ ለእናንተ አስር ደቂቃ፣ አምስት ደቂቃ፣ ስድስት ደቂቃ ምትሆን እየለቀቅንላችሁ ያንን ነገር ብታዩት ሼር ብታደርጉልን በየሶሻል ሚዲያችሁ ትንሽ ንሰርት የምንተላችሁ ታግሱ። በቪዲዮ ሼር እያደረጋችሁ ያው ስልክ አለን የምንቀርጽበት ነው። እንደ እውነታው አይከብደንም። ይኸው አንድ ስልክ አለን፣ ሁለት ስልክ አለን፣ ሪንግ ላይታለን። አይከብደንም መስራት እና ያው ማለት እኛ መቅረጫ አይደለም፣ ትለያለን ያው የጊዜ ጉዳይና ነገሮች ለማስተካከል ለእናንተም የተሻለ ነገር ማምጣት አላማቻላችንም ሊሆን ይችላል ከሚዲያው ያራቀን። ግን አሁን እኔ ከምንም ነገር በላይ የፍቅር ሕይወትን አሳልፋችሁ በትዳር የምትኖሩ አላችሁ እና በዛ መሀል ውስጥ በጣም ብዙ ፈተናዎች ገጥሟችሁ ሊሆን ይችላል እና ደግሞ በይበልጥ በጣም ትልቅ ፍቅር በመሀላችሁ ኖሮ ግን ነገሮች ለማሳካት ዛሬ ስትጥሩ ያ ነገር ሲከሽፍ፣ ነገ ስትጥሩ ሲከሽፍ፣ በጣም ተስፋ የመቁረጥ እና ኢቭን ነገሮች በቃ ውስጣቸው የመሰበር ነገር አለ። እናንተ ሰዎች የምር ለእኛ ማለት ነው ምክር የምትሉትን ዩቲዩብ ላይ ከስር ብትጽፉልን ኮሜንት ብትሰጡን፣ እንዲህ ብታረጉ፣ እንዲህ አድርጉ፣ ይሄን አድርጉ እንደዚሁም ደግሞ ማነው በስራ ዙሪያ ላይም እንዲህ ብትሰሩ ብላችሁ ለእኛ ብትመክሩን ዩቲዩብ ላይ እናንተ ያላችሁ እንደዚህ ብትሰሩ ለእናንተ አሪፍ ነው የምትሉ ከኛ በተሻለ እውቀቱ ያላችሁ ኮሜንቲ ላይ ብቻ አስተያየት ብትሰጡ እንዳለውም የተለያየ ሶሻል ሚዲያ ላይም ደግሞ ያላችሁ ሰዎች ኢንተርቴይንመንት ምናምን ካላችሁ እዛ ላይ የተወሰነ ፕሮሞት ስሩልን። ይሄ ነገር ያልፋል እኳ አንድ ቀን እንደሚያልፍ ጠንቅቄ አውቃለሁ፣ ግን እስከሚያልፍ ያለፋ ነው። አሁን ላይ እኔ እግዚአብሔር አልቻልኩም ማለት ልነግራቸው አልችልም። አንድ ቀን እነግራለሁ፣ ግን በቃ ይሄን ስሩ በሉን፣ እስኪ ምከሩን። እኛም ማለት ላይ የመጀመሪያ ፍቅር ነው። ግን ደስ የሚለው ነገር እዚህ ችግር ላይ ሆነ ራሱ ለመለየት የታስበን ናቀ ችግሩን የተጋፈጥ ነው። እና በቃ ፍቅራችሁ የምታውቁ ሰዎች በቃ እንዳንለያ ያግዙ። በዚህ ጉዳይ ላንለያይ እንችላለን፣ ግን ቤተሰብ ምንም ይኖራል። የሆነ ሰዓት ላይ ግዴታ የሰው ልጅ ላይፉ መቀየር ስላለብን እና ስድስት ወር ሙሉ ምንም አይነት ለውጥ አለመጣ። እንደውም እኔና እሷ አንድ ግቢ ውስጥ ባለሆን አሪፍ ስራ እየሰራን ነበር አይደል? የዛን ሰዓት ያ ነገር አሁን ተቋረጠ። ብዙ ነገር እንዳልኳችሁ ቅድም ከስር ያለው እኔም እሷም የከሰርነው ነገር አለ። ያው የከሰርነው ነገር በግልጽ ባልናገርም በቃ ወጣ ውረድ ያለበት ሰው ምናምን በምትችሉት አቅም ይህ ቪዲዮ ሼር አድርጉልን። ምክር ያላችሁ በፍቅር ህይወት አሳልፋችሁ በጣም ውጣውረድ ላይ የእኛ ስሜት የምትረዱት ትኖራላችሁ ወልዳችሁ ከብዳችሁ እሷ ጋርም ሆናችሁ ብዙ ችግር ያሳልፋችኋላችሁ እና ከእናንተ ትንሽ ምክር ብትመክሩ እንደ እህት እንደ ወንድም አይታችሁን ቅድም ብየዋለሁ። በምትችሉ ጥቃቅም አግሱ እና ለዛሬ ያው ይሄ ሙሉ ቪዲዮ ስሜታችን ለመናገር ስለሆነ የመጣኑ ሙልት ደስ የሚል ወይም የሚያዝናና ነገር ላይሆን ይችላል። ግን ሚዲያ ላይ ወጥቶ እንደዚህ ማለት እንደ እውነት ቀላል ነገር እንዳይሞት ላዎቹ በጣም ያስጠላል። በዙሪያ ደግሞ ሞር ያለ ሰው ምናምን የሚያስበው ብቻ አሁን ባለው ነገር ላይ ደስ አይልም። ግን ደግሞ እኛ የጠየቅነው ሌላ ነገር ምናምን ሳይሆን በቃ ሰፖርት አርጉ በማየት ሼር በማድረግ ነው በመምከር ምክር ይሄን ስሩ፣ ይሄን አድርጉ፣ በዚህ ኪዱ፣ በዚህ ውት ልክ እናንተ ለኛ ሁለተኛ ቤት ሰዎቻችን ናችሁ ብለን እኔ ሁሌ ተስፋዬ ምንድን ነው ታውቃላችሁ? ቲክቶክ ነው። እና ጠዋት ጠዋት እየተነሳው ቪዲዮ አለቀም፣ ግን አየዋለሁ። አቤት በቃ የዛን ሰዓት የሚሰማ ስሜት! መንገድ ላይ መገናኛ ምናም ሲል አዳም ምናም ትሉኛላችሁ ብዙዎቻችሁ። ያው ግን ይገርመኛል አንዳንድ ቀን እና እሱም በሌላ ቪዲዮ ነግራቸዋል የተሰማኝ ስሜት አሁን ሌላ ቀን ብዙ አሁን ታይም ረጅም ታይም ምንትን እንዳንወስድባችሁ ስላዳመጣችሁ እናመሰግናለን። እግ በጣም ያው ሰብስክራይብ ያርጋችሁ አካውንታችን አንቀሳቅሱልን። ኔክስት በሌላ ቪዲዮ እንመጣለን። በዚህ ቪዲዮ አላችሁ ብቻ እንመጣለን። እንወዳችኋለን፣ እናከብራችኋለን።